የእነሱ አዛባው ምን ወደ ውጭ ወጣ ስል በበሬ ጋር ይሸጣል፣ ገባች። ከዛ ለምን እንደዚህ ታደርጋለህ? ታዲያ ምን አይመለከተኝም። እኔ ግቤ ነው የምለቀው ሲመጡ። እሺ ብለሽ ማባረር የራስሽ ፋንታ ነው እንጂ አሁን እነሱ ነው ብለውኛል። እንዴት አባቴ ላድርግ? ከጎረቤት ጋር በቃ በትንሽዬ ነገር እንገናኛለን በማል በማን ጠብቀው በማል አስበው በበቃ እንዴት ልንገሯችሁ? ሶ እንዴት አድርጎ ነው ይሄ ነገር የሚፈል ቻናል ቤተሰቦች፣ ሰላም ለናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ታችሁ ዛሬ ክርስትና አለብኝ እንዲሄድ ነው። እዚህ ግን እንዴት ነው አቤት ባል አውራሻ ደኝ እና ተብዶ እየሰራው ነው። ፀሐይ ላስመታቸው ነው። ፀሐይ እንዲሞቁ እኮ ነው። እናንተ ጋር ለምን ይመጣሉ? አንቺ ጋር እንዴት አድርገው ነው የሚወጡት ዙሪያውን አለብን እኔ እና አንቺ እኔ እና አንቺ ነን ጎረቤት አይደል? አለብን እኔ ደግሞ ማስወጣቸው አንደኛ ፀሐይ እንዲመታቸው ነው እንጂ እናንተ ቤት መተው ጥፋት እንዲያጠፋ የምትላቸው። ስለዚህማ ዶሮ ባሰሞለታይ ሞተብኛ አንቺ መታችሁ ነው

ንድያአለ እራ እኔ ከአማርኛ ውጪ ቋንቋ አልችልም። እኔ ከአማርኛ ውጪ ቋንቋ አልችልም። በስነ ስርዓት በአማርኛ አውሪኝ። የጠፋሽ በቃ ጎረቤት የተከባብረን የሚኖረው የተከባብረን እንኑር። ይህ ከዚህ በኋላ ሁለተኛ እንዳትደርሺብኝ። አትደርሺብሽም። እኔ ሁሌም እንደርሺብኝ። እኔ እ ይሄ የተወለድኩበት አገሬ ነው። የቤተሰቦቼ አገሬ ነው። ገባሻደር እዚህ ጋር ሰርቺ ስገባ ምቀኝነታችሁ እንደ ብላችሁ ብላችሁ ሁለት ዶሮ ቢኖሩኝ በዶሮች መጣችሁብኝ። አረባካችሁ ባካችሁ ተከባብረን እንኖር ወይ ሸጨላችሁ ልሂድልሽ? እኔ ለአንቺ ስለማ ሸጨልሽ ልሂድ? አንዴ ትመጭብኛለሽ፣ አንዴ በዶሮቼ፣ አንዴ ባጃጅ። ምንም አላልኩም ነው አጠፉብኝ ነው ያልኩት። ከዚህ በፊት እኮ ብለሽኛል፣ ተነጋግረናል። አንዴ ልጆቹ ጮኻሉ፣ ልጆቹ ልጄን አላስተኛልሽ። እሺ ብዬ ልጆችን ከቤት አላስወጣቸውም እኔ አሁን በተወለድኩበት ሀገር እኔ ወዴት ልሄድላችሁ? ወዴት ልሄድላችሁ? ወይስ ብድል በልላችሁ? ወይስ ሸጬ ልሄድላችሁ? ወይስ ክሬን ልቀዋል? እከባበር በቃ እ እኔ ከዚህ በኋላ አለቅም። ነገር ግን በትንሹ በትልቁ መተሻጨቅሽ በቃ እኔ ህዝብ ማው እንዲያውቅልኝ የሚፈልገው ነገር እኔ ከቤት አልወጣም። አረ እኔ እናንተ ልጎረብ ሌላ ሰው እንት ማለት መስማት የለበትም። በቃ ተይኝ በእናትሽ፣ ልኖርበት ተይኝ። በቃ ተከባብረን እንኖር። እኔ እኔ አልቆ በቃ እኔ አላሳብድም። ምንም ማለት ለሚነ በቃ ተከባብረን እንኖር፣ በቃ እንኖራለን እና በቃ። ከዚህ በኋላ ግን እንድታቂል የሚፈልገው በትንሽ በትልቁ መተሽ እኔ እንድትናገርኝ አልፈልግም። በትንሽ በትልቁ መተሽ እንድትናገርኝ አልፈልግም። በቃ ተይኝ ልኖርበት ተኝ። እኔ ምበላ ሽሮ ነው ምበላ፣ እንደናንተ ድልቅቅ ስለዚህ፣ ታ ልኖርበት ተኝ። በቃ ሂጂልኝ፣ ከግቤ ውጭልኝ። ለማን ነው ምነግረው? ሄጅልኝ። በቃ ሰው መኖር አይችልም፣ እንደ ሰው በቤቱ መኖር አይችልም። ሳበደች እናንተ። ግን ጎረቤት ያላችሁ ሰዎች መጠን ይስጣችሁ። እውነቴን ነው የምላችሁ። በትንሽ በትልቁ በትንሽ እደርስላችሁ። ጎረቤት እንደሆነ አውቃለሁ፣ ግን እንደዚህ ተጨቃጫቂ ተነዛናዥ ጎረቤት ያላችሁ ሰዎች እውነቴን ነው የምላችሁ፣ መጠን ይስጣችሁ። እኔ ብዙ ጊዜ ይሰማ ነበረ። ምን እንደምሰማ ታውቃላችሁ? መጥፎ ጎረቤት እኮ ኖሮኝ የምወደውን ቤቴን የምወደውን ሰፈር ቤቴን ሸጬ ሄድኩ። ቤቴን ሸጬ ሄድኩ። መኪናዬን አሸጡኝ ምናምን ሲሉ ሀብታሞቹ ሰማ ነበረ። ከተማው እኔ ማለት ነው፣ ከተማው እኔ። እውነቴን ነው የምላችሁና እዚህ መጡብን፣ እዚህም ማላስ ነው ብለውኛል። እንዴት አባቴ ላድርግ? ከጎረቤት ጋር በቃ በትንሽዬ ነገር እንገናኛለን። በማል በማል ጠብቀው በማል አስበው በቃ እንዴት ልንገራችሁ ሰው እንዴት አድርጎ ነው ይሄ ነገር የሚፈታው? እስቲ እንደዚህ የደረሰባችሁ ሰዎች ካላችሁ ኮመንት ላይ አድርጉልኝ፣ ውዶች። ልክ እንደነገርኳቸው ነው። እኔ ይሄንን ለትወና ነው ያቀረብኩላችሁ፣ ውዶች። ለምዶ ታውቃላችሁ፣ ከጎረቤትች ጋር ብዙ ጊዜ በእንደዚህ አይነት ጉዳይ እንጨቃጨቃለን፣ እንነጋገራለን። አንደኛ እኔ እኔ አሁን ዶሮች ስላሉ ልክ እነሱ ዶሮች በነበሩበት ሰዓት የእነሱ ዶሮ ከየት ተሸክረው እኮ እንደሚመጡ አላውቅም። መጥተው ግቤን ያጠፉብኝ ነበረ። ገባቸው አይደል? ከዛ በኋላ የኔ እኔ ጋር እኔ ዶሮ ማርባት ስጀምር ደግሞ እንደምንጣላ ታውቃላችሁ። የኔ ቤት ትንሽ ዘቅዘቅ ይላል እና የእነሱ ትንሽ ከፍ ይላል። ከዛ ውሃ ይለቁብኛል፣ ልክ ወደ እኔ ማለት ነው። እና እነሱ ደግሞ ከብቶች ምናምን አሏቸው። ከብት ያደልባሉ፣ ይሸጣሉ፣ በጎች ምናምን እና ከዛ የእነሱ አዛባው ምኑን ወደ ውጭ ወጣ ስል በበሬታ ይሸታል፣ ከባችሁ። ከዛ ለምን እንደዚህ ታደርጋላችሁ እኔ የልጆች እናት ልጆች አሉ ግቢ ውስጥ እና ለምን እንደዚህ ታደርጋላችሁ? ቢያንስ ራቅ አድርጋችሁ ግፉ ምናምን ስል አንቺ በቃ እንዴት ቢል እንደሚሉብኝ ያጠቁ እንዴት ቢል ብቻ ስለተናገርኩ ማለት እጅ ብቻ ስለተናገርኩ። እና ከጎረቤት ጋር ግን ተቻችላችሁ ሰዎች ታድላችሁ ጥሩ ጎረቤት ያላችሁ ሰዎች ካላችሁ እውነት ነው የምላችሁ፣ በጣም እድለኛ ና እድለኛ ናችሁ ሰው የምልላችሁ ነው። ለማንኛው ጥሩ ጎረቤት ይስጣችሁ።